ሰላም ሰላም የዚህ ቻናል ቤተሰብ፣ ይህ ሀበሻ ቴክቲፕስ ቻናል ነው። ዛሬም እንደተለመደው ስለ ብሎ አፕ አፕሊኬሽን አጠቃቀም እና የብሎ አፕ አፕሊኬሽን መሰረታዊ ነገሮች የማሳያችሁ ይሆናል። ብሎ አፕ አፕሊኬሽን ምን ምን አካቷል፣ ምን ምንስ መስራት እንችላለን የሚል አጠር ያለ ቪዲዮ ለማየት እንሞክራለን። ለዚህ ቻናል አዲስ ከሆናችሁ ቻናሌን ላይክ፣ ሳብስክራይብ በማድረግ ቤተሰብ ይሁኑ፣ እንዲሁም ሼር በማድረግ ወደ ሌሎች ቤተሰቦች እንዲዳረስ በማድረግ ይተባበሩኝ። ሶ ዛሬ የምናየው መሰረታዊ ነገሮች የምናየው ይሆናል። ምን ምን መስራት እንችላለን? ምንድን ነው የምንሰራው? ምን ምን ሳካትቷል? የሚል አጠር ያለ ቪዲዮ ግልጽ በሆነ መንገድ ላሳያቸው እሞክራለሁኝ ማለት ነው። ሶ በመጀመሪያ የምናየው ሆስ የሚላለ እዚህ ጋ ልክ አካውንታችን ስንከፍተው እንደዚህ አይነት ምልክት ያመጣልናል ማለት ነው። ሰው እዚህ ጋር እንደምታዩት ሆስት የሚል አለ። ሆስት ምንድነው? እንግዲህ ሆስት ማለት የቻናላችን ፐርፎርማንስ የሚነግረን ፕላትፎርም ነው ማለት ነው። ስክሪናችን ላይ በሳምንት ስንት የሚያክል ክፍያ እንዳገኘን፣ በሳምንት ስንት የሚያክል ሰው እንዳስገባን፣ በጊፍት መልክ ስንት የሚያክል ዳይመንድ እንዳገኘን በቪዲዮ ኮል መልክ ስንት የሚያክል ዳይመንድ አግኝተናል፣ ቤዝ ሳለሪ ስንት ዳይመንድ አግኝተናል፣ ታስክስ የሚል አለ። ታስክ በመስራት ስንት የሚያክል ዳይመንድ አግኝተናል የሚል አጠር ያለ መግለጫ ነው። የቻናላችን ፐርፎርማንስ፣ የቻናላችን ብቃት የሚያሳየን ሳምንታዊ ውጤት ወይም ደግሞ ገምጋም የሚነግረን ይሆናል። ወርክ ዲቴይልስ ብሎ ደግሞ ማይክ ታይም ፕላስ ላይፍ ታይም ብሎ ለይቶ አስቀምጦናል። እኛ በቻች ከሆነ የምንጠቀመው ማይክ ታይም ብሎ ያስቀምጥልናል። በላይቭ መልኩ ከሆነ ደግሞ ላይፍ ታይም ብሎ ይሰጠናል ማለት ነው። ስለዚህ እዚህ ጋ የሚቀመጠው በሳምንት የሰራነው ስራ ነው። በሳምንት ያገኘነው ነገር እና በሳምንት የሰራነው ስራ ነው የሚያሳየን። ከዛ በመቀጠል ፓርቲ የሚል አለ። ቀጥለን ፓርቲ የሚል ነው የምናየው ማለት ነው። ፓርቲ ላይ ምንድን ነው የምናየው? ምንስ ይጠቅመናል? የሚል ፓርቲ እንንካው እና ፓርቲ የሚለውን አንደኛ ለምን ይጠቅመናል? ሰዎች ስንፈልጋቸው በአይድ ናምበራቸው ሰርች አድርገን መፈለግ እንችላለን፣ ወይም ደግሞ ልናገኛቸው እንችላለን። ፕላስ ወንበር ላይ የሰው ወንበር ላይ መቀመጥ ስንፈልግ ፓርቲ ብለን ስንነካ ዜጋ እንደምታየት የተለያዩ አገሮች ተጠቃሚዎች ያሳየናል። በእነሱም ቻት ወይም ደግሞ በእነሱም ላይቭ ገብተን ቁጭ ማለት እንችላለን። እዛው ገብተን ጌም መጫወት እንችላለን ማለት ነው። ሶ ከላይ እንደምታየት እንትን አለ፣ የተለያዩ ሀገሮችን ሊስት ያሳያቸዋል ማለት ነው። አሁን ለጊዜው ጌም ነው እያሳየኛለው፣ ነገር ግን ጌሙ ከመምጣቱ በፊት የሀገሮች ሊስት ያሳያቸዋል ማለት ነው። ስለዚህ በኢትዮጵያ ውስጥ ከሆናችሁ የኢትዮጵያን ተጠቃሚዎች ማግኘት ስትፈልጉ ኢትዮጵያ የሚል ትመርጣላችሁ ማለት ነው። እዚህ ጋ ከላይ እንደምትመለከቷቸው እነኚህ የጌም አይነቶች ናቸው። ስፓይዶ፣ ኦሽን ዊል፣ ባትል ምናምን የሚሉ አሉ። ስለዚህ እነኚህ የጌም አይነቶች ናቸው እና ጌም መጫወት ስትፈልጉ በእነዚህ መልክ መጫወት ትችላላችሁ ማለት ነው። እነዚህ የምነግራችሁ መጫወት ትችላላችሁ። ሌላኛው ከፓርቲ ሳንወጣ ከላይ ሪከመንድድ የሚል አለ። ሪከመንድድ የሚለው ምንድነው? ቫይራል የወጡ ቻት ወይም ደግሞ ላይቭ ሩም ናቸው። ስለዚህ እነኚህ ሰዎች ብዙ በሩማቸው ላይ ብዙ ሰዎች ሲሳተፉበት ቫይራል ይወጣና ከላይ ይቀመጣል። ስለዚህ ሰዎች ወደዛ ሩም እየሄዱ ቁጭ ይላሉ። መጫወት የሚፈልጉም ይጫወታሉ ማለት ነው ኦኬ። ሰው ከዛ ቀጥሎ ላይቭ ይላል። ላይቭ ማለት ያው ላይቭ ላይ ያሉ ሩማቸው በላይቭ መልክ የሚያሳልፉት ማለት ነው። ወይም ደግሞ የሚያጫወቱት ሰዎችን ኮንታክት የሚያደርጉት ናቸው። ሰው እዚህ ጋ ለምሳሌ እዚህ ጋ ብነካ ላይቭ ነው የሚያሳየኝ። ኦኬ፣ አሁን ላይቭ ነው ያለው ይሄ ሰውዬ ማለት ነው። ኦኬ፣ ሴት ነች አሁን ላይቭ ነው ያለችው። እና እንግዲህ ፎሎ አድርጌ መውጣት ይችላልኝ አስፈላጊ ከሆነ ማለት ነው። እዚህ ጋም የሚታያችው ከሆነ እንትን አለ ወንበር ቁጭ የምንልበት ወንበር አለ እዚህ ጋር ማለት ነው። እዚህ ጋር ማለት ነው። ስለዚህ ፍሪ ከሆነ እዛው ሄደን ቁጭ እንላለን። ሰዎች ጌም ሲጫወቱ አንዳንድ ስራዎች ሲሰሩ እኛን ሊይዙን ስለሚችሉ ተጠቃሚዎች እንሆናለን ማለት ነው። ሌላኛው ወደኋላ ኋላ ለመለስና ከፓርቲ ሳንወጣ እዚች ጋ ምናለች ምን አለች ፎሎዊንግ የምትላለች ፎሎዊንግ ማለት እኛ ፎሎ ያደረግናቸው ሰዎች ሌላ ጊዜ ወደ ነሱ ምሩ መግባት ስንፈልግ ፎሎዊንግ የሚል ንነካና ከዛ ፎሎ ያደረግናቸው ሰዎች እነማን እንደሆን እዛው ዝርዝር ያሳየናል ማለት ነው። ሶ እዚህ ጋር ብነካ ፎሎ ያደረግኳቸው ሰዎች ነው የሚያሳየን። ሶ አንደኛው ናት የሚል አለ። ግሬት ውማን ሞላ መብሬ ምናምን የሚሉ ሰዎች አሉ። እነኚህ ሰዎች በአካውንት የፎሎው የተደረጉ ሰዎች ናቸው። ሶ ከነኚህ የምንፈልገው ሰው ካለ ለምሳሌ የኛውን ብፈልገው ሱምን ተጭኘ ወደ ሩሙ ገብቼ መጫወት ይችላል ማለት ነው። አጋጣሚ ሰውየው አክቲቭ ነው ያለው ሰው እዚህ ጋር እጅ ክፍት ከሆነ ሩሙን ሩም ይዛልኝ ማለት ነው። ኦኬ እንደምታየት ሩሚ ይዛልኝ አስገባኝ፣ ሩም ክፍት ስለነበር እዛው ህጅ ቁጭ ማለት ይችላል ማለት ነው። ስለዚህ ፓርት የሚለውን ከሰዎች ጋር እንድንገናኝ ሰዎች የምንፈልጋቸውን ሰዎች የምናገኝበት እንድናገኝ የሚረዳን ፊቸር ነው ማለት ነው። ሌላኛው ማይሩም የሚል አለ። እንግዲህ ማይሩም ማለት የራሳችን ሩም፣ እኛ የፈጠርነው ሩም ሁኖ እንግዲህ እዛ ጋ ገብተን ቁጭ የምንልበት ዴሊ ታስክ፣ የቀን ተቀን ስራችን ወይ እንደማ ታስካችን እዛሁነን የምንሰራበት ሩም ነው ማለት ነው። ብንፈልግ ሌላ ሰው ሩም ሄደን ቁጭ ማለት እንችላለን። ባንፈልግ ደግሞ በራሳችን ሩም ውስጥ ሆነን የቀን ተቀን ታስክ መስራት እንችላለን ማለት ነው። እንግዲህ ይህ የራሴ ሮም ነው። ስለዚህ ሰዎች ወደ እኔ ሩም መጥቶ ቁጭ ማለት ይችላሉ፣ ማውራት ይችላሉ፣ ጌም መጫወት ይችላሉ፣ ሌሎች ስራዎችን መስራት ይችላሉ ማለት ነው። እንግዲህ ሮም ይህን ይመስላል። ሌላ እንትን የለውም። ሌላኛው ሜሴጅ ነው። እንግዲህ ሜሴጅ ነው። ሜሴጅ ያው ወደ አካውንታችን የሚላክልን መሰጅ ቼክ የምናደርግበት ፊቸር ነው። ሶ እዚህ ጋር ሲስተሙም ሜሴጅ ሊልክልን ይችላል፣ ሰዎችም ሜሴጅ ሊልኩልን ይችላሉ። መስመር ላይ ካጡን ኦፍላይን ከሆን የሆነ ነገር ሊልኩልን ይችላሉ፣ የሚያስፈልጋቸው ነገር ካለ ማለት ነው። ሶ እዚህ ጋር ክሊክ ብናደርግ እንደምታዩት እዚህ ጋር ሰዎች ሜሴጅ ሊኮልኛል ማለት ነው። ጨላ የሚባል ጊፍት ልኮልኛል። አርያ የሚባል ጊፍት ልኮልኛል። ሰማ ላይ የምትባለው ጊፍት ልካልኛለች። ኦኬ ዜጋ የሚሆነ አካውንት ጊፍት ልኮልኛል። ከዛ ከላይ ደግሞ ምን አለ ሲስተም ሜሴጅ የሚል አለ። ሲስተም የሚልክላችሁ ሜሴጅ ማለት ነው። ሶ የሚላክላችሁ ሜሴጅ በየ ጊዜው ቼክ ማድረግ አፕዴት ማድረግ አለባችሁ። እሺ ምክንያቱም ዋርኒንግ ካለ እንድታስተካክሉ ሜሴጅን ቼክ ማድረግ አለባቸው። ኦኬ ሶ እዚህ ጋር እንደምታየት ሲስቶም የላከልኝ ሜሴጅ ነው። ከላይ እንደምታየት ኢንቪቴሽን ነው የሆነ ሰው ቤኔ አይድ ቤኔ ኤጀንት አይድ ገብቶ እየሰራ ነው። ስለዚህ ኢንቪቴሽን ነው የሚያሳየን። ከዛ ቀጥሎ ሪቻርጅ ነው፣ ያው ከዳይመንድ ወደ ኮይን የቀየርኩበት ሂደት ነው የሚያሳየኝ። ከዛ ዊዝድሮዋል ኦርደር ነው፣ ያው ወደ ባንክ ትራንስፈር ያደረግኩበት ረሴፕት ነው የሚያሳየኝ። ቀጥሎም እንደዛው ነው ወደ ባንክ ልጆ ያደረኩበት ረሴፕት ነው። ኦኬ፣ እንደዛ እንደዛ ያለ ሜሴጅ ይልክላቸዋል ማለት ነው። ስለዚህ ያው ከአሁን በፊት አንዳንድ ነገር ስንፈልግ አይደለም፣ የሆነ ነገር ብትፈልጉ እዚች ጋ የኤርፎን ምልክት አለች፣ ከላይ የምትታያችው ከሆነች እችኛዋ የኤርፎን ምልክት አለች። እሷን ትጫኑና ከዛ በቀጥታ ወደዚህ ያመጣላቸዋል። ከስተመር ሰርቪስ እና ፕሮብሌም ሪፖርቲንግ የሚል ያመጣላቸዋል ማለት ነው። ሶ በቀጥታ ከስተመር ሰርቪስ በመንካት ችኛዋን በመንካት ወደ ውስጥ ትገብ እና ከዛ ከሲስተም ጋር ኮንታክት ኮሚኒኬት ማድረግ ትችላላችሁ ማለት ነው። እንግዲህ እዚች ጋ የምንጽፍባት ሜሴጅ የምንጽፍባት ቦክስ አለች። ሰው እዚህ ጋር በመጻፍ የምንፈልገውን ነገር መጠየቅ እንችላለን ማለት ነው። ስለዚህ በዛውም እንድታቁት የሚል ነው። ቀጥለን ወደ ኋላ እንመለስና ስለ ሚ የሚለውን ምን ምን አካተዋል፣ ምን ምንስ ያሳየናል የሚል ነው። ሰው እዚህ ጋር ያለንን ኮይን በግልጽ ያሳየናል። ስንት ኮይን አለን እች ጋ ኮይን የሚላለስ ያለን ዳይመንድ ያሳየናል። በአጠቃላይ ያለን ባላንስ በኮይን መልክ እና በዳይመንድ መልክ ያለን ባላንስ የሚያሳየን ይሆናል ከላይ እንግዲህ የፕሮፋይልን ባክግራውንድ የኔ ሌቭል የኔ ጾታ የኔ ኤጀንት አይድ ፕላስ የኔ ሎኬሽን ያሳየናል ማለት ነው። ቀጥለን እንግዲህ ታስክ የሚል አለ፣ ወደኋላ ለማለፍና እዚች ጋ ታስክ የሚል አለ። እዚ ጋ ገብተን ያልሰራናቸው ታስኮች መስራት እንችላለን። ባግ የሚል አለ። በባግ መልክ ጊፍት ካለን ወይም ደግሞ አንዳንድ ሲስተሙ የሰጠን ስጦታ ካለ እዛው ገብተን ቼክ ማድረግ እንችላለን ማለት ነው። ሌላኛው አክቲቪቲ የሚል አለ። እንግዲህ አክቲቪቲ የሚለውን ገብተን ምን ምን አይነት ጌሞች አሉ፣ ሰዎችም ኢንቫይት ማድረግ የምንችልበት እንትን አለ። ስለዚህ አክቲቪቲ ገብተን የአፕሊኬሽን ሊንክ ወደ ሰዎች ፎርዋርድ ማድረግ ያስችለናል ማለት ነው። ሌላ ኢንቫይት የሚላለ ሪች የሚላለ ቪአይፒ ምናምን እነኚ ቀስ ብለን ወደኋላ የምናያቸው ይሆናል። በዋናነት እዚህ ጋር ላሳያቸው የምፈልገው ግን ማይ ኤጀንስ ውስጥ የሚለውን ገብተን ምን ምን ያገኛለን የሚል ነው። ዚጋ እዚህ ጋር ክሊክ ላድርግና ወደኋላ ልመለስና ኔትወርኩ እንትን ሲሆንልኝ ማይ ኤጀንሲ ብሎ ኤጀንት አርያ ይላል። ከዛ የኔ ኮድ ነው የሚያሳየን የኤጀንሲ ኮዴን ያሳየኛል ማለት ነው ቀጥሎ ደግሞ ምንድነው የሚያሳየኝ? የሰው ምልክት ብሎ አስቀምጦ 16 ይላል። እንግዲህ ከኔ ስር ሆስ ሆነው እየሰሩ ያሉ ከኔ ስር በሆስ መልክ እየሰሩ ያሉ ልጆች የእነሱን ብዛት ነው የሚያሳየኝ ማለት ነው። እሱን ነው የሚያሳየው። ሌላ ማይሌቭል ሌቭል የሚል አለ። ሌቭሌን ስንት ላይ ነው፣ የት ነው ያለውት፣ የሌቭሌን ደረጃ ምን ይመስላል የሚል ማየት ከፈለኩኝ ሌቭል የሚል ገብቼ እንትን ማድረግ እችላለሁኝ ማለት ነው። ሶ እዚህ ጋር ዌልዝ ሌቭል የሚላለ ቻርም ሌቭል የሚላለ እንግዲህ ሌቭላችን የሚወሰነው እኛ ኤክስቼንጅ በምናደርገውና ሪቻርጅ በምናደርገው ይወሰናል። ፕላስ ወደ አካውንታችን የሚገባ ገንዘብ ወይም ደሞ ዳይመንድ ፕላስ ከአካውንታችን ወደ ሌሎች ሰዎች ኤክስቼንጅ የምናደርገው በስጦታ መልክ ምናምን እዛ ላይ የተመሰረተ ይሆናል ማለት ነው ሶ ሌቭል ዋን ዌልዝ ሌቭል ስናይ፣ ሌቭል ዜሮ ዜሮ ነው። ሌቭል ዋን አንድ ሺህ ኮይን ስናገኝ ነው። ሌቭል ቱ አስር ሺህ ኮይን ነው። ሌቭል ስሪ ሰላሳ ሺህ ኮይን ነው። ሌቭል ፎር ደግሞ መቶ ኮይን ቶፕ አፕ ስናደርግ ወይም ደግሞ ስናንቀሳቀስ ይሆናል ማለት ነው። እንደዛ እያለ እስከ ሌቭል ሃምሳ ይደርሳል። ቻርም ሌቭል የሚለው ያው በአጠቃላይ ወደ አካውንታችን የገባ ገንዘብ እዛ ላይ የተመሰረተ ነው። እንግዲህ 289541 ዳይመንድ አግኝቻ አለኝ። በዚህ መሰረት እስካሁን ሌቭል 4 ነኝ ያለሁት። እንግዲህ ሌቭል 5 ለማግባት 11 ሺህ ምናምን ነው የሚቀረኝ ማለት ነው። 11 ሺህ አካባቢ ነው የሚቀረኝ። ስለዚህ በዚህ መልኩ ሌብላችን ቼክ ማድረግ እንችላለን። ኦኬ፣ ማይ ኤጀንሲ ካስገባኝ በድጋሚ ልግባና አንዳንድ ነገሮች ለማየት እንሞክሮ። ኦኬ፣ ሶ እዚህ ጋ እንግዲህ የሆስ ኢንካም ከሆስ የምናገኘው ኢንካም ምን ይመስላል፣ ከሳብ ኤጀንሲ የምናገኘው ኢንካም ምን ይመስላል፣ ያሉኝ ከኔ ስር ያሉ ሳብ ኤጀንሲ ሆነ እየሰራ ያሉ ብዛት እና በሆስ መልክ እየሰሩ ያሉ ብዛት የነሱን ብዛት ማያት እችላለሁኝ። ፕላስ ዚጋ ማይ ኢንካም የሚላል ኢንካሜን ምን ይመስላል ፕላስ ከሳብ ኤጀንሲ ፕላስ ከሆስ ያገኘትን ኢንካም ምን ይመስላል ብለን ቼክ ማድረግ እንችላለን ማለት ነው። ሶ ዚጋ ከኔ ስር ሆኖ የሚሰሩ ልጆች የእነሱም ሊስት ነው የሚያሳየኝ። ሶ ከነሱ ዳይመንድ በጊፍት መልክ በምናምን ሁሉም ነገር እዚህ ጋ ያስቀምጠዋል ማለት ነው። ኦኬ ሶ የኛው ሆስ ኢንካም ነው። ሳብ ኤጀንሲ ኢንካም ደግሞ በዚህ መልክ ገብተን ቼክ ማድረግ እንችላለን ማለት ነው። የሰሩ ነው ወይስ የሰሩ አይደለም የሚራሱ ዚጋ ገብተን ቼክ እናደርጋለን ማለት ነው። ሌላኛው ሰዎች ኢንቫይት ማድረግ ብንፈልግ በሆስ ኢንቫይት አይድ ኢንቫይት ማድረግ እንችላለን። ሶ አይዳቸው ዚጋ በማስገባት ኢንቫይት እናደርጋቸዋለን ማለት ነው። በሆስት ኢንቫይት ሊንክ ኢንቫይት ማድረግ ከፈለግን ኮፒ በማድረግ ሼር ልናደርጋቸው እንችላለን፣ በቴሌግራም በዋትስአፕ፣ ወይም በፌስቡክ በሌላም በኢመን መልክ ሼር ልናደርጋቸው እንችላለን ማለት ነው። ሳብ ኤጀንሲ ኢንቫይት ሊንክ፣ በሳብ ኤጀንሲ መስራት ከፈለጉ ሊንካችን ሼር እናደርጋቸዋለን ማለት ነው። በሳብ ኤጀንሲ ኢንቫይት አይድ እራሱ ሼር ልናደርጋቸው እንችላለን። ሆስ ኢንቫይት ዲቴልስ የሚላለ። ስለዚህ ኢንቫይት የምናደርገውን ሰው አይዱን በማስገባት የሱ ዲቴል ማወቅ እንችላለን ማለት ነው። ኦኬ። ስለዚህ ጀማል የሚለውና ተዋህዶ የሚለው የሚሉት ሁለት ሰዎች ፔንዲንግ ላይ ናቸው። ኦኬ። እንትናቸው አስገብተዋል፣ ነገር ግን ተቀባይነታቸው ገና ነው። ኮንፊርም አልተደረገላቸው ማለት ነው አካውንታቸው። ሌላኛው ኦኬ፣ ሌላ እንኳን ኮንታክት ኦፊሻል ይላል እሱ ብዙም እንትን አይደለም። ከላይ ግን እንደምታዩት ጊፍት ቦኖስ ብሎ ዜሮ ነው ያለው። እንግዲህ ታስካችን ያደገ በሄደ ቁጥር አካውንታችን እያደገ በሄደ ቁጥር ኮሚሽናችን ከአራት ወደ 8 ከ8 ወደ 10 ምናምን ከምናምን ወደ ሀያ ምናምን እንደዛ ያለ እየጨመረ ይሄዳል ማለት ነው። እና ያቺ ጊፍት በነሷ ራሱ እየጨመረች ትሄዳለች። ኦኬ ሌላ ጋ ማየት ያለብን ሴቲንግ የሚለው ነው። ሴቲንግ ውስጥ ገብተን ሳይን አውት ወይም ደግሞ ሎግ አውት ማድረግ ብንፈልግ ሎግ አውት እንላታለን። ሎግ አውት ብለን ወደ ሌላ አካውንት መግባት እንችላለን ማለት ነው። ስልካችን ላይ ብዙ አካውንት ካለ ሌላኛው ስለ ፕሮፋይላችን አንዳንድ ነገር ማወቅ ከፈለግ ማይ ፕሮፋይል የሚል ውስጥ ገብተን ፎቶአችን ማዘመን እንችላለን። ቪዲዮም አፕሎድ ማድረግ እንችላለን። አይዳችን ኮፒ ማድረግ እንችላለን። ስማችንም ኤዲት ማድረግ እንችላለን ማለት ነው። እዚህ ጋር ጀንደራችን ያሳየናል። በርትዴ፣ ያለ ካንትሪ፣ ላንጉዌጅ፣ አባውት ሚ እነኝህ አሉ። ማስተካከል የምንፈልጋቸው ነገሮች ካሉ ባክግራውንዳችን ማስተካከል እንችላለን አፕዴት ማድረግ እንችላለን ማለት ነው። ሌላኛው አካውንት ኤንድ ሴክሪቲ የሚላለ ከላይ እንግዲህ አካውንታችን ሙሉ በሙሉ ማጥፋት ስንፈልግ አካውንት ኤንድ ሴክሪቲ የሚለውን ውስጥ ገብተን ድሊት አካውንት ብለን ማጥፋት እንችላለን ማለት ነው። ለጊዜው ግን ባክል በለው ማጥፋት አልፈልግም። ሌላ የቀረ ነገር ካለ እንግዲህ ፕራይቬሲ ፖሊሲ ነው። እንግዲህ የሲስተሙ የኛ ፕራይቬሲ ፖሊሲ ምን ማድረግ እንዳለብን ምን ማድረግ እንደሌለብን እዚህ ጋ ገብተን ቼክ ማድረግ እንችላለን ማለት ነው። ህግና ደንብን ማንበብ እንችላለን። አሁን ወደኋላ ልመለስና እንግዲህ እዚህ ጋ ያቀረ የለም። ነገር ግን አንድ ነገር ግልጽ ያላደረግኩላችሁ ነገር አለ። ወደ ሆስት ልመለስና ሆስት ላይ ከታች እንደምታየት ፖሊሲ እና ፊቸር የሚላሉ ፕላስ ኳይት ሩል የሚላሉ ሶ፣ ፖሊሲ ላይ ምን ምን እንደሚል ዲቴል ማንበብ አለብን ማለት ነው። የሲስተሙን ፖሊሲ ተከትለን ነው መስራት የምንችለው ውጤታማ መሆን የምንችለው ማለት ነው። ስለ ስለ ኢንካም የሆነ ነገር ብለዋል። ስለ ኢንካም የራሱ ስታንዳርድ አለው። ኢንካም በምን መልክ ማግኘት እንችላለን? በቻት ሳላሪ፣ በጊፍት ሼሪንግ እና በቦነስ መልክ ኢንካም እናገኛለን ማለት ነው። ቻት ሳለሪ የሚለውን ስለ ቻት ሳለሪ የራሱ ህግ አለው። ስለዚህ በቻት ሳለሪው ህግ መገዛት አለብን ማለት ነው። እዚህ ጋር ሆስት ሩል ብለዋል። ስለዚህ ሆስት ሩል ምንድን ነው የሚለው የሆስት ሩል ምን ምን መሆን አለበት? ምን ምን ማድረግ አለብን? ምን ምንስ ማድረግ አያስፈልግም የሚለውን ነገር በጥልቀት በደንብ ማየት ይጠበቅብናል ማለት ነው። ኦኬ እንዲያውም ሲስቶምን አፕሊኬሽንን መጠቀም ከመጀመራችሁ በፊት የሲስቶምን ወይም ደግሞ የፕላትፎርምን ህግና ደንብ ፖሊሲ ማንበብ ይጠበቅባቸዋል ማለት ነው። ከዛ በኋላ ውጤታማ ስራ ሰራላችሁ፣ ውጤታማ ትሆናላችሁ ማለት ነው። ሌላኛው ላይቭ ሳለሪ የሚል ነው። እንግዲህ ልክ እንደ ቻት ሳለሪ ለላይቭ ሳለሪ ራሱ የራሱ የሆነ ህግና ደንብ አለው፣ የኛውም ማንበብ ግድ ይለናል ማለት ነው። ስለ ቦነሱም አስቀምጧል። ስለ ቦነሱም የራሱ ህግ አለው። እንግዲህ እነኚህ በደንብ ማየት እና ማንበብ ማወቅ ይጠበቅብናል ማለት ነው። አዎ ፊቸር የሚለውን ያው እዛ ገብታችሁ አንዳንድ ነገር ማየት ትችላላችሁ ማለት ነው። ለጊዜው ግን እኔ ስለ ፊቸር ማውራት አልፈለግም። ያው እንግዲህ በተቻለኛ አቅም ስለ ሲስተሙ ሙሉ በሚባል ደረጃ ለመግለጽ ለማስተዋወቅ ሞክሬያለሁኝ። እንግዲህ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናሌን ላይክ፣ ሳብስክራይብ እንዲሁም ሼር በማድረግ እንድታበረታቱኝ እንላለሁኝ። ፕላስ ከኔ ስር ሆናችሁ መስራት የምትፈልጉ ልጆች ኤጀንት አይድ አስቀምጭላችኋለሁኝ፣ የሆስት ሊንክ ከኮሜንት አስቀምጭላችኋለሁኝ በሳብ ኤጀንሲ ሆናችሁ መስራት የምትፈልጉ ራሱ የሳብ ኤጀንሲ ሊንክ አስቀምጫላችኋለሁኝ ሊንኩን በመጫን መግባት ትችላላችሁ። ወይም ደግሞ ኤጀንት አይዲን በማስገባት ከኔ ስር ሆናችሁ መስራት ትችላላችሁ ማለት ነው። ኤጀንት አይዲን 2299546 ነው። ስለዚህ አብረን ስራ አብረን እንደግ ነው ለማለት የምንፈልገው። ለዛሬ ግን እዚህ ጋር ይብቃን። አመሰግናለሁ።